የክረምት ወራት የበጎ ፈቃድ ማጠቃለያና የበጋ በጎ ፈቃድ አገልግሎት ማስጀመሪያ መርሐ ግብር በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ ተካሂዷል። የክልሉ ርዕሰ መስተዳድር አቶ ጥላውን ከበደ በመድረኩ ተገኝተው እንዳሉት የ2017-18 ክረምት ወራት በጎ ፈቃድ አገልግሎት በልዩ ልዩ ተግባራት ለህብረተሰቡ አገልግሎት ሲሰጥ እንደነበር አንስተዋል። በዚህም ወጣቶች ያሳኮቱ ስራ በክልሉ ማህበራዊ መስተጋብር ላይ የህዝብ ለህዝብ ትስስርን መፍጠር ችሏል በማለትም ገልጸዋል። የተጀመረውን የበጎ ፈቃድ አገልግሎት አጠናክሮ ማስቀጠልም እንደሚገባም አስገንዝበዋል። አስሮ የያዘን የሀሳብ ድህነት ነው እንጂ የሀብት እጦት አይደለም። ፀጋ አለን፣ ሀብት አለን፣ አቅም አለን፣ ጉልበት አለን። ትልቁ ፈተና የሆነን ያንን አቅም ሀብት፣ ጉልበትን የምናይበት መነጽር የተዛባ በመሆኑ ጠባቂ ነበር። ኤንጂኦዎች ወይም ፕሮጀክቶች ካላገዙ በስተቀር የበጎ ፈቃድ ስራ ብዙም የተለመደ አይደለም። አሁን ግን የበጎ ፈቃድ ስራ ባህል አድርጋቸዋል። ውጤታማ ስራ እየተሰራ ነው ያለው የተሰራ ለሰው ሳይሆን አሁን የሚደሰተው የሚሰራ ሰው ወደ መደሰት ተቀይሯል። ቤት የገነባንላቸው አባወራዎች፣ እማወራዎች ብቻ አይደሉም የሚደሰቱ፣ ከነሱ በላይ ሰርተን ስናስረክብ እኛ ውስጣችን የተደሰተን ያለው ከቁጥር ባሻገር የእናቶችን እምባ ያበስንበት የአቅም የደካማ ማሳ የታረሰበት የሰውን ሕይወት ውድ የሆነውን የሰው ሕይወት የእናቶችን ህይወት በተለይ ለመታደግ እንደዛ በሺ የሚቆጠር የደም ዩኒት የተሰበሰበበት ጊዜ ነበር። በአጠቃላይ እነዚህ የተገነቡ 6920 በላይ ቤቶችና የታደሱ 6400 ያህል ቤቶች በኤክስ ዋይ ኮርዲኔት እያንዳንዱ ቤት የት ነው ያረፈው፣ ለማን ነው የተሰራው የሚለውም አረጋግጠን የሰራንበት ጊዜ ነበር። በክረምቱ ከ2 ሚሊዮን በላይ ወጣቶችን በበጎ ፈቃድ አገልግሎት በማሳተፍ የተለያዩ ስራዎች የተከናወኑ ሲሆን በተለይም ከ9200 በላይ ቤቶች ሲገነቡ ከ6400 በላዮቹ ደግሞ እድሳት ተከናውኗል። ይህ ደግሞ አቅም የሌላቸው ወገኖች የተሻለ ህይወት እንዲኖሩ ያደረገ ሲሆን መተባበር ካለ በራስ አቅም ምንም ማከናወን እንደሚቻል ያሳየ ተግባር ነው። የክልላችን ወጣቶችና ሴቶች በበጎ ፈቃድ አገልግሎት ልማታችንን እድገታችንን ሰላማችንን፣ ህብረብሔራዊ አንድነታችንን ሊያጎለብቱ በሚችሉ በተለያዩ መስኮች እንዲሳተፉ የግንዛቤና የንቅናቄ መድረኮችን በመፍጠር እየተሰራ ይገኛል። ይህ በእንዲህ እንዳለ በአረንጓዴ አሻራ የአቅመ ደካማ ግለሰቦችን የቤት ግንባታና እድሳት፣ ለችግር የተጋለጡ የህብረተሰብ ክፍሎችን የመደገፍና አገልግሎት፣ የትምህርት ስልጠና አገልግሎት፣ የጤና ዘርፍ አገልግሎት፣ በደም ልገሳ የከተማ ጽዳትና ውበት፣ የመንገድ ትራፊክ ደህንነት፣ የሴቶችና ወጣቶች የሰላምና ደህንነት አገልግሎት፣ የሙያ አገልግሎት፣ በጎጂ ልማዳዊ ድርጊትና የሕፃናትን ህገወጥ ዝውውር ላይ ለህብረተሰቡ ግንዛቤ በማስጨበጥ በመሳሰሉ ተግባራት ተሰማርተው ከ8 ነጥብ 3 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ ተችሏል። በእኛ ክልል ደረጃ ክረምት በጎ ፈቃድ አገልግሎት፣ በጋ በጎ ፈቃድ አገልግሎት በነጻ አገልግሎት ለማህበረሰብ መስጠት ባህል ለማድረግ አቅደን እየሰራን ነው የምንገኘው። ክረምት በመጣ ቁጥር በሁሉም ማህበረሰብ ዘንድ በጎ ፈቃድ አገልግሎት የተለመደ ሆኗል። ስለዚህ በክልላችን በጎ ፈቃድ አገልግሎት ባህል አድርገናል ማለት ነው። በሁሉም ማህበረሰብ ዘንድ የበጎ ፈቃድ አገልግሎት ክልሉ መሻገር እንደሚችል የታየበት ቁልፍ ተግባር ሆኗል የተባለ ሲሆን በተለይም የዜጎችን ተጠቃሚነት ለማሳደግ ባለፉት ዓመታት የተተገበሩ ስራዎች መልካም እሴት በማጠናከር የበጎነት ባህል እንዲዳብር አድርጓል ተብሏል። ብዙ ስራዎች የተሰሩበት ህብረተሰቡ የአመለካከት ለውጥ ያመጣበት የሀብት ምንጭ ቤታችን እያለ መቸገር የለብንም እያለ የራሱን ያለውን ተርፎት ሳይሆን ካለው እያካፈለ የተገኘውን ያለውን ነገር ለማህበረሰቡ እያካፈለ ልምድ እያደረገ የመጣበት ነው። ይሄ ደግሞ ለሀገር ግንባታ ለትውልድ ግንባታ በጣም ወሳኝና ማህበራዊ ዘርፍ ላይ ያሉ ችግሮችን በተለይም ደግሞ ከኢኮኖሚ ጋር ያለውን ችግር እየቀረፈ ሊሄድ የሚችል ባህል መሆኑ ነው ማለት ነው። በአስራ ስምንት ኢኒሺዬቲቭ አጀንዳዎች ላይ ነበር መነሻ አድርገን እየሰራን ያለ ነው። በየትኛውም ዘርፍ ላይ ከህፃን አንስቶ እስከ አዋቂ በጎ ስራ ባህል ነው ብሎ አዳብሮ ውስጥ እየሰራ ያለበትና ቀጣይም ይህን ተግባር ደግሞ አጠናክሮ አስክዶ የተሻለ ውጤቶችን ማምጣት የሚቻልበት በህብረተሰቡ ዘንድ ላይ ደግሞ ሰፊ ግንዛቤ ያለበት እንደ ሀገር ከቅርብ ጊዜ ወዲህ በጎነትን ባህል የሚያደርግ ጄኔሬሽን እየተፈጠረ መጥቷል። አሁን በየአካባቢው ብትሄድ ከዚህ ቀደም ሰው ተቀስቅሶ ነው በጎ ነገሮችን የሚያደርገው። አሁን ግን ሳትፈልግ ምን ልስራ የሚል ወጣት ተፈጥሯል። በየአካባቢው በየዞኖቹ ብትሄድ በጣም በአሸ እንደ አሸን የፈሉ በጎ ፈቃደኞች አረጋውያንን የሚረዱ አሉ፣ ተማሪ የሚያግዙ አሉ፣ አቅመ ደካሞች ቤት የሚሰሩ አሉ እና እነኚህ ነገሮች በኃይል እየሆኑ መጥቷል። አሁን ላስቁም ብትለው ማስቆም አንችልበት ደረጃ ላይ ደረስንበት ሁኔታዎች አሉ እና እነኚህ ነገሮች ብሄርንበት ትውልድ ከስር እየተቀበለ ነው የሚሄደው።